በ2018 ከ9 በመቶ በላይ ለሀገራችን እድገት እናስመዘግባለን ነው። ሁለተኛው ሀገሪቱ ከምርኮ ወደ ሉዓላዊ የሆነ የኢኮኖሚ ስርዓት ትገነባለች። ይሄ በጣም ብዙ ነገሮችን ጠቅልሎ የያዘ ኢኮኖሚያዊ ፋይዳ ያለው ቃል ነው። ምንድነው? ወደ ኋላ ስንመለስ የማክሮ ኢኮኖሚ ሪፎርም ኦብጀክቲቭ የነበረው ወይም ዋና ጥቅል አላማው የነበረው ምርትና ጥረት የወለደው ዘላቂ ኢኮኖሚ ገንብታ መውጣት ነው የሚል እና የመጣውንም ሪዛልት ወደፊት ደግሞ እንሰራለን የተባለውንም ነገር ከማክሮ ኢኮኖሚ ኦብጀክቲቭ አንጻር ነው እያየን በማክሮ ኢኮኖሚ አመላካቾች መሰረት ነገሮችን መረዳት የሚያስፈልገው ማለት ነው። አለበለዚያ ማክሮ ኢኮኖሚ ፍሬምወርክ ስለሆነ ለተለያዩ እይታዎችና ውስብስብ ከመሆኑ የተነሳ ለተለያዩ ትችቶች የተጋለጠ ውጤትንም ፓርቲኩላርሊ ለይተን እንዳናይ ያደርገናል ማለት ነው። ስለዚህ ራስን ሰብሰብ በማድረግ እና የአንድ ሀገር ማክሮ ኢኮኖሚ ሄልዚ ነው ወይስ አይደለም ሲባል በምን ኢንዲኬተሮች ይለካል፣ ውጤቱስ እንዴት ይታያል የሚሉ ነገሮችን ለይቶ መረዳት ተገቢ ነው የሚሆነው። የሆነ ሆኖ ወደዚህ ወደ 2018ቱ ጥቅል ሀገራዊ እድገት ከመምጣቱ በፊት ሀገሪቱ ከምርኮ ወደ ሉዓላዊ የኢኮኖሚ ስርዓት ሲባል በሁለት ነገር ከፍሎ መረዳት ያስፈልጋል። አንደኛ እኛ በነበረን ኤክስፒሪንስ የሀገራችን ዓመታዊ በጀት ሲጸድቅ ፊዚካል ስራዎች ሲቀረጹ እንደምናውቀው ከጥቅል ዓመታዊ በጀታችን ውስጥ 45 50 ፐርሰንቱ እርዳታን መሰረት አድርጎ ሀገራችን ዓመታዊ በጀት በፓርላማ እጅ አውጥታ የምታጸድቅ ሀገር ነበረች። ይሄ ማለት እንግዲህ ባጭሩ ልመናን፣ እርዳታን፣ ብድርን ሪኮግናይዝድ ያደረገ ስርዓት ነበረ። ስለዚህ ያ አካል ደግሞ ብድር እርዳታ ሲሰጥ እቅድ ይሄን አስገብተ ይሄን አድርግልኝ አንተ ይሄን ስታደርግ እዛ ጋር ያለው ለጎረቤት ሀገር ይሄን አደርጋለው የሚሉ ምርኮዎች ነበሩ። ከባይላተራል መልቲላተራል ካንትሪስ የሚመጡ ብድርና እርዳታዎች ይዟቸው የሚመጡ የፖለቲካሊውን የኢኮኖሚ ምርኮኝነቱ አለ። ወደ ሀገር ውስጥም ስትመጣ የሀገር ውስጥ ባለሀብቱም የተለጠፈው ፖለቲካው ላይ ነው። ስለዚህ ፖለቲካል ኔትወርክ ፈጥሮ ነው ቢዝነሱን የሚሰራው ከማምረት እና ምርትና ጥረት የወለደውን ዘላቂ ኢኮኖሚ ኢንቨስትመንት ከመገንባት ይልቅ ይሄ ሽጦ በል አይነት ነገሮችን ኢምፖርትን የሚያበረታታ የመሳሰሉ ነገሮች ነበሩ። ደፍሬ እንኳን ሀገር ውስጥ ላምርት የሚል አካል ሲመጣ ከውጭ የሚገባው ይሄንን ጀማሪ ፋብሪካ እንዳያወጣው ጥበቃ የሚያደርግለትም የተለየ ፖሊሲ አልነበረም እና ይሄ ቃል ኢኮኖሚውን ከምርኮ ወደ ሉዓላዊነት እየወሰድነው ነው ሲባል በተለይ በኢንቨስትመንት በንግዱ ላይ በኤፍዲአይ ላይ ለሚሰማሩ ቢዝነሱን በደንብ ለተረዱ አካላት ትልቅ ምርታዊ ቃል ነው ኢኮኖሚውን ራሱን ድራይቭ የሚያደርገው ወደ ሉዓላዊ ሲባል ለምሳሌ አባይን ውሰድ አባይን ስትወስድ አባይ ዝም በለ ካየው ግድብ ነው አላማው ምንድን ነው ያልክ እንደሆነ ኤሌክትሪክ ማመንጨት ነው ኖ ከዛ ባለፈ ስትመለከተው ኢትዮጵያ ከ10 ዓመት በኋላ ከ20 ዓመት በኋላ ጂዲፒዋ ስንት ይደርሳል ሶ እዛ ጋር ጂዲፒዋ ሲደርስ በሀገራት ስሌት መሰረት የአንድ ሀገር ጂዲፒ በምን ያህል ፐርሰንት ሲያድግ የሃይል አቅርቦቱ በምን ያህል ፐርሰንት ማደግ አለበት የሚለው ኢን ዘ ፊውቸር ለምን መጣው እድገት ምላሽ እየሰጠ ነው። ኢን ዘ ሚድ ታይም ደግሞ ለጎረቤት አገራት ሊሆን ይችላል፣ ኃይል ለሚፈልጉ አገራት። እስከዛ ድረስ ፓወሩ ምን ይሆናል ለሚለው ደግሞ ኤክስፖርት በማድረግ ኢንካም ሃርድ ከረንሲ ጀነሬት ታደርግበታለ። በሶስተኛ ደግሞ በሀገር ውስጥ የኤሌክትሪክ ሽፋንህን ታሳድጋለ ወደዛው ራሱ ፓርቲኩላርሊ ወደ አባይ ስትመለስ ለአዳዲስ የስራ እድሎች ክፍት ሆኖ ችግር ወደ ኦፖርቹኒቲ ተቀይሮ ኢቭን ከተማ ለመስረት ቱሪዝም ላስፋፋ አሳ በየዓመቱ እስከ 14 ሺህ ቶን እየወጣ ነገ ይሄ ፕሮፐርሊ በደንብ ቫሊው አድ ተደርጎ ፓክ ተደርጎ ኤክስፖርት ቢደረግ ሌላ ኦፖርቹኒቲ ነው እና ይሄን አሁን ምን አመጣው ስትል አንዱ ላይ ኢንጀክት ያደረግከው ነገር ይዞ ሉአላዊ ኢኮኖሚ ስትፈጥር ከልካይም አይኖርም። ለምሳሌ ወደ ጋዙ መጣ። ጋዙ፣ ኦይል ኤክስትራክት ታደርግበታለ ጋዝ ታመርትበታለ ትራንስፖርቱ፣ በዛው በሀገር ውስጥ ጋዝ ትተካለ። ዘን የዚኛው ተረፈ ምርት ለማዳበሪያው፣ ማዳበሪያው ለግብርናው። ጋዙ ሁለተኛው ሲወጣ አንድ ነጥብ ሶስት ቢሊዮን ቢሊዮን ሜትሪክ ቶን ፐር ይር ስታወጣ እንዴት አድርገ ነው በቦቴ በባቡር ወደ ወደብ የምታዞረው? ስለዚህ የራስ ነገር ኖሮ ሪፋይነር ተክለ በሆዞ አድርገ ይሄ ኢቭን ወዳጅ ለሆኑ አገራት በኢኮኖሚ ሳይንስ በኢኮኖሚ ፕሪንሲፕል ለሚያምኑ አገራት ምንም ጥያቄ የሌለው ሳይንቲፊክ ራሱ ኢኮኖሚው እድገቱ እየገፋ ይዞ የሚመጣው ነገር ላይ የምታነሳው ነገር አስፈላጊና ወቅቱን የጠበቀ ይሆናል። ይሄም የሆነው ምንድን ነው? አንደኛ ኢኮኖሚን የገነባኸው ኢንዋርድ ሉኪንግ ላይ ነው። ዓለም እንደምናውቀው ተለዋዋጭ ይዘት ነው ያለው። አብዛኛው የሀገራችን የኢኮኖሚ ፍኖተ ካርታ ውስን ዘርፍ ላይ ነበር፣ ለዘመናት የመጣ ነው። በኢትዮጵያን ኢኮኖሚ አግራሪያን ኢኮኖሚ እያለ ነው የመጣ ነው። ከግብርና መር ወደ ብዝሃ ዘርፍ ነው ይሄ ማክሮ ሆም ግሮውን የቀየረው። ከግብርና ዘርፍ ወደ ብዝሃ ዘርፍ ሲቀየር እንዲሁ ፎር ዘ ሴክ ኦፍ ፖሊሲ ሪፎርም ለማድረግ ተብሎ ሳይሆን፣ ታንጀብል ተጨባጭ የሆኑ ሴሌክትድ የሆኑ ትርጉም ያላቸው የውስጥ አቅሞቻችንን በማየት ነው። በብዝሃ ዘርፍ ላይ ወርቅን ስናይ ኢትዮጵያ 2010 2011 አመታዊ የኤክስፖርት መጠኗ ነው 34 ቢሊየን ብር ቢሊየን ዶላር ከውጪ ምንዛሪ የምታገኘው አሁን ከአንድ ሴክተር ከወርቁ ብቻ ያንን ማድ በአግባቡ ኮንትሮባንድን ተከላክለው አልምተው የፖሊሲ ድጋፍ ተደርጎለት ያቺ ማዕድን በመውጣቷ ብቻ ከ5 እና 6 አመት በፊት የጥቅል የኤክስፖርት ግኝት የነበረውን በአንድ ማዕድን ብቻ ማግኘት የተቻለበት ነው። ወደ ብዝሃ ዘርፍ ሲመጣ እንዲሁ ሳይሆን ተጨባጭ ሀብቶቻችንን መሰረት ያደረገ ሆኖ መጣ። ይሄንን መሰረት ያደረገ የፍኖተ ካርታው ከማክሮ ኢኮኖሚ ሪፎርም ኦብጀክቲቭ ጋር አላይን አድርጎ ፕሮፐርሊ ተግባራዊ ሲደረግ ይሄን ከምርኮ ወደ ሉዓላዊ የኢኮኖሚ ስርዓት ገነባን። የአመታዊ በጀታችን እርዳታን የሚጠብቅ አይደለም። ብር ህትመትን የሰጪዎችን እጅ የሚያ ፓርላማ በታሪኩ ለመጀመሪያ ጊዜ እርዳታን ሪኮግናይዝድ አድርጎ ልመናን ሪኮግናይዝድ አድርጎ እጃውት ያላጸደቀበት በጀት ነው። ይሄ ጥቅሉን ስትገጥመው በራስ ገቢ ራስን የራስን ወጪ መሙላት ስትችል ለምሳሌ 2010 2011 የኢትዮጵያ አመታዊ በጀቷን እና ዛሬ ላይ የአዲስ አበባን አመታዊ በጀት ብታነጻጽር ዘላቂ ፋይናንስ ገንብቶ ሀገርን መምራት ምንድን ነው የሚለው ቢፎር 6 ይርስ በፊት የኢትዮጵያ በጀት የነበረ ብር ዛሬ የአዲስ አበባ በጀት ነው። ኢን ሴንስ ፋይናንሻሊ ዌል ዴቨሎፕድ እየሆንክ ወጪን በውስጥ ገቢ እያሳደግ የሄድክበት ነገር ነው ያለው። ከዚህ ጋር ተያይዘው አንድ የማነሳውት ነገር የከተማ ልማት ነው። ከኮሪደር ልማት ጋር ተያይዞ ከተማና ከተሜነትን ከማስፋፋት አንዱ ከላይፍ ኤክስፔክታንሲ ጋር ለዜጎች ምቹና የተረጋጋ ለቢዝነስ ሳቢ የሆነ ዜጎችን የሚመጥን ከተማን መመስረት ነው። አሁንም እሱ ላይም ስትመጣ ኦፍኮርስ ኢሚዲትሊ የምናያቸው ነገሮች አሉ። የትራፊክ ፍሰት ዲጂታል ማድረግ፣ መብራቱ፣ የእግረኛ መንገዱ፣ ግሪነሪው የመሳሰሉ ነገሮችን እናያለን። ይሄ አንዱ የኮሪደር ልማት ውጤቱ ነው ብትል፣ ባይ ዲፎልት ደግሞ እዛ አካባቢ ስታለማ ፕሮፐርቲ ቫሊዩ ለአልሚው ለኢንቨስተሩ የቤቱ ህንፃና ዋጋው ይጨምርለታል። እንዲሁ ደግሞ ያ ቦታ ለቢዝነስ ተመራጭና የቢዝነስ ትስስር እንድታደርግ ተጨማሪ የቢዝነስ ኦፖርቹኒቲ ይዞ ይመጣል። የተጨማሪ ቢዝነስ ኦፖርቹኒቲ ማለት በከተሞች ውስጥ የስራ እድል ይፈጥራል። ይሄን ጥቅሉን ስትገጥመው ደግሞ አንተ ኮሌክት የምታደረገው ታክስ ያድጋል። ይሄ በከተማ ብቻ ነው ብለን እንዳትል፣ ወደ ገጠሩም ደግሞ ስትሄድ እንዲሁ ገጠሩና ከተማው ተመጋጋቢ እንዲሆኑ በሜካናይዝድ የማድረግ ሩራል ትራንስፎርሜሽን ፍኖተ ካርታዎችን ኦፍኮርስ በዝግጅት ላይ ቢሆኑም የገጠር ኮሪደሮች ደግሞ የተጀመሩ አርሶ አደሩ ሰብሰብ ብሎ በጥሩ ቤት ኑሮ መሰረተ ልማት አግኝቶ ቴሌቪዥን አይቶ ጥሩ ሕይወት የሚኖርበትን ኢኮኖሚ መዋቅራዊ ሽግግሩን ጎን ለጎን ደግሞ ማድረጉ ሲታይ ይህ አካታች የሆነ ፍትሀዊ የኢኮኖሚ ተጠቃሚነትን ሊያመጣ የሚችል ዘላቂ የማክሮ ኢኮኖሚ እየተገነባ እንዳለ ጥሩ ማሳያ ተደርጎ ይወሰዳል።